ሕፃን ተወለደልን ወንድ ልጅ ተሰጥን፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል። ከቁጥር 19 አይሁዳውያኑ ምን አሉ? እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ከእነርሱም ብዙዎች ጋኔን አለበት አብዷልም፣ ስለምን ትሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የእውሮችን ዓይኖች ሊከፍት ይችላልን? አሁን እንግዲህ ነቀፋው ተጀመረ ማለት ነው። አንድ መሠረታዊ እውነት ተገለጠ። የአንድ መንጋ ጉዳይ ተነገረ። ለዚህ ጉዳይ ደግሞ ሞቱና ትንሣኤው ወሳኝ እንደሆነ ተገለጠ። በዚህ ምስክርነት የመጣው ሪአክሽን ምንድን ነው? ከሃይማኖተኛው ዓለም ስድብ፣ ነቀፋ አመጣ። እያችሁት ለምን ትሰሙታላችሁ? የሚናገረውን እውነት የገለጠውን ምስክርነት ለምን ትሰሙታላችሁ? ስድቡ የድረስ እንደሄደ ተመልከቱ። ጋኔን አለበት፣ አብዷል። ይሄ ነው አይደል? የሚገጥመን የጠራውን የእግዚአብሔርን ቃል እውነት ግልጥ አድርጋችሁ ስትናገሩ፣ ቡድናዊነትን ስታስወግዱ፣ አንድ መንጋነን ስትሉ፣ ጌታ ለሱ የሆኑትን ያውቃል ስትሉ፣ ድምፁን የሚሰሙት ይመጣሉ ስትሉ፣ ከእውነት የሆነ ድምፄን ይሰማል ስትሉ፣ ከእግዚአብሔር የሆነ ይሰማናል ስትሉ፣ ግራ ይገባቸዋል። እኔ ሰዎች አብደዋል ይላሉ። ስለዚህ እሱ ላይ የወረደው ነቀፋ ዛሬም እኛ ላይ ሊደርስ ይችላል መጠበቅ ያስፈልጋል በክርስቶስ መድረክ ላይ መቆም ክርስቶስ ኢየሱስ ልብ ውስጥ ገብተን እሱ የመጣለትን ዓላማ የሰበከውን የሞተለትን በኋላ መንፈሱን የላከለትን በሐዋርያት አማካኝነት የተሰበከውን ያንነው የጠራ እውነትን ለመናገር ልባችን ሙሉ ይሁን ወገኖች የሚመጣው ምላሽ ይታወቃል። የማይታወቅ ዱብዳ አይደለም። ያልተነገረ ያልተሞከረ አይደለም። እኛ በክርስቶስ ላይ የአካል ብልት ሆነን ተገጥመናል። በመንፈስ ቅዱስ አሰራር ብለን እስካመንን ድረስ እሱ ላይ ደርሷል። እሱ ላይ ከደረሰ ደርሶብናል፣ ኦልሬዲ ደርሶብናል። አዲስ የሚመጣ ነገር የለም። እሱ ላይ እስካለን ድረስ እሱ ላይ ደርሶ የነበረው ሁሉ ደርሶብናል። ወገኖቼ እዚህ ጋር በቃ ሰዎች ለምን ትሰሙታላችሁ? እንዳንደመጥ ለማድረግ ሰይጣን ከፍተኛ ዘመቻ ሊዘምት የስም ማጥፋት ዘመቻ ሊዘምት ይችላል። እኔ በወንጌላት ውስጥ ይሄ እኮ ስንተኛው ነው? በዮሐንስ ወንጌል እንኳን እዚህ ጋር ሁለተኛ ነው፣ ሶስተኛ፣ ማርቆስ ላይ፣ ማቴዎስ ላይ ማአት ቦታ በቤልዜቡል በአጋንንት አለቃ ካልሆነ አጋንንት አያወጣም። መዓት ነገር ነው የተናገሩት በጌታ በኢየሱስ በቅዱሱ ማንነት። እሱ እኮ ቅዱስ ነገር ነው። እሱ እኮ ኃጢአት ያላወቀው ነው። በውስጡ ኃጢአት የሌለበት ነው። ኃጢአት ያላደረገ ነው። ሰማይና ምድር ሊመሰክሩለት ይችላሉ። እና እሱ እንዲህ ከተባለ ለምን ይሄን መጠበቅ አለብን። በዚህ ደረጃ ላይ መታገስ አለብን ቢደርስብን ማለት ነው። ስለ ስሙ ግን የሚገርመው ሁሉም ሰው አይደለም። ተስፋ መቁረጥ አያስፈልግም። መገፋቱን አይተን ጥላቻውን አይተን እንደው ምንም የሚሰማን የለም ብለን እንዘግተን እንቶ ከእውነት ጋር መቆማችን እንደተጠበቀ ሆኖ መናገር እናቁም ኖ እነሱ ለምን ትሰሙታላችሁ እያሉ የፈለጉትን ፕሮፓጋንዳ ሊያነሱ ይችላሉ። እሱ ግን ይቀጥላል። ለምን ቢባል ሌሎች ይህ ጋኔን ያለበት ሰው ቃል አይደለም አሉ። እዛው ተፈጠሩ። ሁሌም ማሰብ ያለብን እማይሰማንን አደለም ከበጎቹ ያልሆኑትን አይደለም። ሁሌም ማሰብ ያለብን የሚሰድበንን አካል አይደለም። እሱ እንደሚኖር እርግጠኞች ሆነን ነው መጀመር ያለብን። የክርስቶስ የሆነውን ነገር ስንናገር ግን ጥቂትም ሰው ይሁን ቢያንስ ሚዛናዊ ሆኖ ሊያስብ የሚችል ሰው ይፈጠራል። እነዚህ ሰዎች አሁን ከልባቸው አምነዋል። ሳላመኑ የምናውቀው ነገር የለም ግን በፋክት ላይ የተደገፈ ምስክርነት ሰጥተዋል። ምንድነው ያሉት? ይህ ጋኔን ያለበት ሰው ቃል አይደለም። ጋኔን የዕውሮችን ዐይኖች ሊከፍት ይችላልን? በጣም ሶሊድ ጥያቄ አመጡ። የእውሮችን አይኖች ሊከፍት ይችላል። በተለይ ምዕራፍ ዘጠኝ ላይ የታየው ከመወለዱ ጀምሮ እውር ሆኖ የነበረውን የእንደዚህ አይነቱን ሰው አይን መክፈት እንዴት አድርጎ ነው የጋኔን ስራ ሊሆን የሚችለው? አርጊመንት ነው አያችሁት። መገለጥ አይደለም ለእነሱ በፋክት ላይ የተመሰረተ በም ባዩት በሰሙት ነገር ላይ በተመሰረተ አእምሯቸውን ተጠቅመው ነው ይህን ጥያቄ አነሱ። ስለዚህ እኛ መናገራችን ብቻ ነው ማየት ያለብን። ከዛ በኋላ ቢያንስ ቢያንስ በዚህ ደረጃ ያሉ ሰዎች ይገኛሉ። ከዚህ ቀጥሎ ደግሞ የሚያምኑ ሰዎችም ደግሞ ይገኛሉ። የት ይገኛሉ? እሱን መጨረሻ ላይ እናየዋለን። አሁን የዛለታው አገልግሎት እዚህ ጋር በዚህ ጥያቄ ይዘጋና ጌታችን ኢየሱስ ክርስቶስ ከዛው ርዕስ ብዙም ባራቀ መንገድ ግን፣ ተጨማሪ እውነቶችን ይዞ ይገለጣል። ከቁጥር 22 ጀምሮ እስኪ ለመጀመሪያ እስከ 30 ላንብበው። በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ደጅ ይመመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለ አንተ ክርስቶስ እንደሆንህ ገልጠህ ንገረን አሉት። ኢየሱስም መለሰላቸው፣ እንዲህ ሲል ነገርኳችሁ፣ አታምኑምም እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰክራል እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን አላቸው። እሱም እያጠነከረው ነው የመጣው። ከእስራኤል በረት የተወሰነ መንጋ፣ ከአህዛብ ደግሞ መጥተው አንድ መንጋ ይሆናሉ። ለዚህ ጉዳይ እሞታለሁ፣ እነሳለሁ። ይሄን ደግሞ በስልጣን ያደርገዋለሁ። የራሱ ይከብዳቸዋል አይደል? አሁን እዛው ኢየሩሳሌም መቅደስ ውስጥ ነበር እና ጊዜው በአጋጣሚ የመቅደስ መታደስ በዓል የሚከበርበት ሳምንት ነው ያው የአይሁድ በዓል ነው። የእግዚአብሔር በዓል ልንለው ባንችል፣ ቀኑ ክረምት ነበረ ይላል። ብርድ አለ፣ ዝናብ አለ፣ የተለያየ ነገር አለ እና በዛ ሰዓት ላይ ጌታችን ኢየሱስ ክርስቶስ የት ነው ሊሆን የሚችለው? እውነትም አገላለጹ ትክክል ነው። በሰለሞን መመላለሻ ይመላለስ ነበር። መመላለሻ ፖርች ምን ማለት ነው? ከበር ጀምሮ ታዛ ተሰርቶለት ይሄ መተላለፊያ አይደል። እሱ ነው መመላለሻ የሚባለው። እንደ በረንዳ ተሰርቶለት ታዛ ሆኖ ግን መንገድ ነው። እና ከመቅደሱ በስተምስራቅ በኩል ያሉ ሶስት ትልልቅ በሮች አሉ። እና ከነሱ ጀምሮ እስከ መቅደሱ ድረስ ታዛ አለ። ምናልባት እነ ሰለሞን የሚገቡበት ሊሆን ይችላል አይዘር ሰሎሞን ሰለሞን ያሰራው ስለሆነ ሰለሞን መመላለሻ ደጅ ይባላል። ምንም እንኳን መቅደሱ ቢፈራረስም በኋላ እነ ዘሩባቤል ሲያድሱት፣ ቀጥሎም ሄሮድስ ሲያስፋፋው በሚገርም ሁኔታ ይሄ ስፍራ ሪዘርቭድ ሆኖ ተገኝቷል። ሄሮድስ ህንፃውን በሚያስፋፋበት ጊዜ ይሄን ቦታ ከመንካት ሌላ ማስፋፊያ ነበር የጨመረለት እና ዝናብ ስላለ ያው ታዛ ያስፈልጋል ሰው እዛ አካባቢ የሆነ አይሁድም እዛው ነበሩ ክርስቲያኖቹም በኋላ ላይ ተጠቅመውባታል እዛች ቦታ ይሆናል እና ኢየሱስ ከዝናብ ለመሸሽ ነው እዛ ታዛ ውስጥ የገባው እዛ መመላላሻ ውስጥ ወይስ ምንድን ነው መተላለፊያ ቦታ ነው ህዝብ የሚርመሰመስበት ቦታ ነው እና ምን ያደርግ ነበር ነው የሚለው ይመላለስ ነበር ነው በቃ ሲመላለስ በልቡ ምንድን ነው የሚያስበው? ከአውዱ አኳያ ስትፈልጉ ስታስቡት ኢየሱስ ልብ ውስጥ ምን ይመላለስ ይሆን? በጎቼ የሚል አይመስላችሁ? ወደ በረቱ የገባ እረኛ በብርሃን በዋናው በር በዛ በሦስቱ በሮች፣ በቃ ባለው መንገድ ላይ ህዝብ እየተርመሰመሰ እሱም አብሮ በበጎቹ መሃል አዎ ስራ አለው። ራሱን እየገለጠ ነው። አንድ ገሊላዊ ነው፣ ግን በድፍረት በዛ በዋነኛ ስፍራ ላይ እየተመላለሰ ነው። እና ልክ በዚህ ሁኔታ ውስጥ እያለ ከበቡት። አይሁድ እርሱን ከበው ይልና በጣም አስገራሚ ነው። ጥያቄ በጥያቄ ሆነዋለከ እስከ መቼ ድረስ በጥርጣሬ ታቆየናል? አንተ ክርስቶስ እንደሆነ ገልጠ ንገረን። ይሄ ክርስቶስ የሚባለው ፐርሰን በቃ ጥያቄያቸው ነው። ነቢያት የመሰከሩለት ነው። ግን ኢየሱስን እንደ ክርስቶስ ለመቀበል የሚያስችል በቂ ነገር ተደርጓል፣ ተነግሯል። ምዕራፍ አምስትን ማየት እኮ ነው። ምዕራፍ አምስት ላይ ያኔ ሰላሳ ስምንት ዓመት በሽተኛ በፈወሰ ጊዜ ራሱን ገልጧል። ስለ ራሱ ብዙ ነገር ተናግረዋል። እሱ ህይወትን እንደሚሰጥ በኋላም እንደሚፈርድ ነግሯቸዋል። ስለ ራሱ አራት ምስክሮች አቅርበዋል። መጥምቁ ዮሐንስን አቅርበዋል። አባቱን አቅርበዋል። ስራውን፣ የራሱ የሰራውን ስራ አቅርበዋል። መጨረሻ ላይ የቅዱሳት መጽሐፍት ምስክርነት አቅርበዋል። ኢየሱስ ማን ነው? በስራዎቹ ባደራረጉ፣ በንግግሩም ቢሆን ስለ ራሱ ተናግሯል። እኔ የዓለም ብርሃን ነኝ፣ እኔ የህይወት እንጀራ ነኝ፣ እኔ እያለኮ ተናግሯል። አሁን ብሉይ ኪዳን ውስጥ መሲሁ ማን ነው ብለው ቢያጠኑ ምንድን ነው ሊሉ የሚችሉት? ሕፃን ተወለደልን ወንድ ልጅ ተሰጥን ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል ይልላቸዋል እኮ አይደል? ሚክያስን ቢያነቡ ምንድን ነው የሚለው? ከቀድሞ ጀምሮ ከዘላለም የነበረ ሕዝቤን እስራኤልን የሚጠብቅ መስፍን ይልላቸዋል። ስለዚህ መሲሁ ማን ነው ሲባል፣ ከቀድሞ ጀምሮ ከዘላለም የነበረ ከሌላ መለኮታዊ ክልል ወደ ዓለም የሚመጣ ከድንግል የሚወለድ ድንቅ መካር፣ ኃያል አምላክ። ይህን እኮ ብሉይ ኪዳን ነው የሚናገረው በኢየሱስ ላይ ይህን አይተዋል። ለማመን ከፈለጉ በቂ ነገር አለ። መጽሐፍት ይመሰክራሉ። ያደረገው ነገር ይመሰክራል። እስከ መቼ በጥርጣሬ ታቆየናለ? እሷ አላቆያቸውም። ያቆያቸው ሕሊናቸው ነው። እስካሁን በጥርጣሬ የቆዩት ተምታቶባቸው ነው። ሲያዩት ከናዝሬት ነው የመጣው፣ ሲያዩት ገሊላዊ ነው፣ ሲያዩት የጸራቢ ዮሴፍ ልጅ፣ እንደዚህ አድርገው ነው ያሰቡት። የሚሰራው ስራ ደግሞ ሰማያዊ ነው፣ የዕውሮችን ዓይኖች ይከፍታል። ይኸው እዚህ እኮ ጥያቄ በጥያቄ ሆነዋል። መለያየት ሆነ፣ የሚለውን የምናነበው እኮ ይሄ ሁለተኛው ነው። ከዚህ በፊት እኮ ምዕራፍ ሰባት ላይ ይህ በእውነት ነብዩ ነው አሉ አንዳንዶቹ፣ ሌሎች ደግሞ ክርስቶስ ነው አሉ፣ ሌሎች ደግሞ ክርስቶስ በሆኑ ከገሊላ ይመጣልን አሉ። እንደዚህ አይነት መለያየት ሆነ ይላል እና ይሄ ታዲያ የነሱ ኢሉዥን የነሱ የራሳቸው ኮምፕሌክስ ነው እንጂ እሱ በጥርጣሬ አላቆያቸው። ስለዚህ ምን አላቸው? ጉዳዩ እኔ አይደለም። ምን አላቸው? ነገርኳችሁ ችግሩ ግን አታምኑ ለማመን አለመፈለጋለ። እዚህ ላይ ነገርኳችሁ አታምኑ። ሌላ ደግሞ የማየት ጉዳይ ከሆነ ሲነግራቸው በመስማት ነው ወቁ ግን ከማየት ደግሞ ከሆነ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። ስራ አለ የሚታይ ስራ ይሄው ራሳቸው ተናገሩ እኮ የውሮችን አይኖች ከፈተ፣ አምስት እንጀራ ሁለት ዓሣ አበረከተ፣ የሰላሳ ስምንት ዓመት በሽተኛ ፈወሰ፣ ውሃ ወደ ወይን ጠጅ ቀየረ። ያ ወደ ኋላ ስንሄድ ይሄ ሁሉ ነው የምናየው። በአባቴ ስም የማደርገው ስራ እርሱ ራሱ ይመሰክራል፣ ከአብ ዘንድ እንደሆንኩ። መሲሁ ከአብ ዘንድ ነው፣ ሀያል አምላክ ነው። ስለዚህ ክርስቶስነቴን ለማወቅ ከተፈለገ በጆሮአችሁ ነገርኳችሁ፣ ለዓይናችሁ አሳየኋችሁ። የአባቴን ስራ ግን ምን አለ? እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላቸው። እሱ ገብቶ ከሚያወጣቸው በጎች መካከል አይደሉም። በቃ በጎቼ አለ። የበጎቹ መለያ ምንድን ነው? በጎቼ ድምፄን ይሰማሉ፣ እኔም ማውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም። በጎቹ ድምፁን ይሰማሉ። ይሄ ድምፅን መስማት ትምህርቱን መስማት ማለት እንዳልሆነ ባለፈው አይተን ሴንስ ማድረግ ነው። እረኛቸውን ለይተው ማወቅ ነው። ከእውነት የሆነ ድምፄን ይሰማል በሚለው ነው ይሄ ግን ድምፁን መስማት መስማት ደግሞ እንዲህ በጆሮ መስማት አይደለም። ይሰማሉ የሚለው ቃል ቅድም እንዳልኩት እንደው ቴስቱን ሴንሱን ማወቅ ብቻ ሳይሆን ይሰማሉ ማለት ይታዘዛሉም ጭምር ነው አባባል። አላለ ዝም ብለህ እሱ እባክህ አይሰማም ካልክ ምን ማለት ነው? አይቀበልም ማለት ነው። እነዚህ ሰዎች ሲነግሯቸው ይሰማሉ ስንል ምን ማለታችን ነው? እንዲህ ዝም ብሎ በጆሮ ይሰማሉ ማለት ነው? ሰምተው ይታዘዛሉ ማለታችን ነው። ስለዚህ መስማት የሚለው አገላለጽ እዚህ ጋር እንዲሁ በጆሮ መስማት በስሜት ሴንሱን ማወቅ ብቻ ሳይሆን ፕራክቲካሊ በተግባር መታዘዝ ማለት ነው። ድምፅን ይሰማሉ ማለት ሰምተው ወጥተው ይታዘዛሉ፣ ይከተሉኛል። በሚቀጥለው እኮ ገለጸው፣ ይከተሉኝም አለ። እርምጃ ይወስዳሉ፣ ወደ ተግባር ይቀይሩታል። እሱ በፊታቸው ይሄዳል፣ እሱ ወደ ሄደበት ይሄዳሉ። እንደ እሱ የሚሄድበት መንገድ እኮ ምንድን ነው? መከራ እኮ ነው አይደል? ከምኩራብ የሚያስወጧቸው እኮ ክርስቶስ ነው ብሎ ለሚመሰክሩትን እኮ ነው። እና ኢየሱስ ምን አለው? ለሰማይ ወፎች መሳፈሪያ አለ፣ ለቀበሮች ጉድጓድ አላቸው፣ ለእሱ ግን ራሱን የሚያስጠጋበት የለውም። ትርፉ ከእሱ ጋር መሆን መነቀፍ ነው፣ መሰደብ ነው፣ ጋኔን አለበት ወዘተ መባል ነው ውርደት ነው ያለው። ግን ድምፁን የሰሙ ቴስቱን ያወቁ ይከተሉታል። አው ሲሄድ በመስቀል መንገድ ነው የሚሄደው፣ በመስቀል መንገድ ላይ ይከተሉታል። ይከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ እንዳለው ማለት ነው። ይሄ የነሱ ነው፣ ሰሙ፣ ተከተሉ። ከሱ በኩልስ እኔም አውቃቸዋለሁ። ጌታ ለሱ የሆኑትን ያውቃል አይደል? ግን እዚህ ብቻ አይደለም። ከዛስ ማወቅ ብቻ አይደለም። እዚህ ላይ አሁን የጨመረልን አዲስ ነገር ምንድን ነው? የዘላለም ሕይወትን እሰጣቸዋለሁ በጣም ደስ የሚል ነው። ከዚህ በፊት ተናግሮታል። እኔ ሕይወት እንዲሆንላቸው፣ እንዲበዛላቸው መጠኋለ። ግን ያ ሕይወት ምን አይነት ነው የሚለውን እዚህ ጋር ይገልጠዋል። የዘላለም ሕይወት፣ ሦስተኛ ደግሞ ለዘላለም አይጠፉም። አውቃቸዋለሁ፣ የዘላለም ሕይወት እሰጣቸዋለሁ፣ ከዛ ለዘላለም አይጠፉም። የዘላለም ሕይወት ቀጥሎ የዘላለም ዋስትና። ከመጀመሪያው በዮሐንስ ወንጌል ስንማር እንደነበርነው ነው፣ ወንጌል ሙሉ የሚሆነው ከነ ዋስትናው ሲነገር ነው። በቃ ኢየሱስን ማመን ድምፁን መስማትና መከተል የዘላለም ህይወት ያስገኛል። የስ ኢየሱስ የዘላለም ህይወት ይሰጣል። ይሄ ግማሽ መንገድ ያመጣናል፣ ግማሹ የምሥራቹ ክፍል ነው ግን ፈጣሪው የምስራቹ ክፍል ምንድነው? ለዘላለም አይጠፉ። የተገኘው ህይወት በቃ ለዘላለም ስለሆነ ለዘላለም አንጠፋም። ከአንተ ሁኔታ አንፃር አይደለም የምትድነው ምትጠፋው። ያን አንተ የለህበትም። ራስን አውጣ። እሱ ነው ህይወት የሰጠህ አይደል። አትጠፋም ያለህም እሱ ነው። አሁን ልብና አእምሮ በክርስቶስ ነው መሞላት ያለበት። በራስ ሁኔታ አይደለም። በራስ ታሪክ አይደለም። የእውነት እስካመንን ድረስ ህይወት አግኝተናል። ህይወት እስካገኘን ድረስ አንጠፋም፣ ከማይጠፋ ዘር ተወልደናል። ክብር ለጌታ ይሁን። ይሄ የአፋማኝ የሚባል ግሩፕ አለ ታውቃላችሁ፣ በየተቀላቅሎ በቃ ዝናቡን አብሮ የሚጠጣ የሚወርደውን ጸጋ አብሮ የሚካፈል ግን ከእግዚአብሔር ጋር ህይወት የሌለው በእግዚአብሔር ዘንድ ያለ የሌለ በእኛ ዘንድ ብቻ ያለ ብዙ የአፍ አማኝ። እንደዛ አይነቶቹ ሰዎች ያዩና እነሱ አንዳንዴ ይክዳሉ። እነሱን ለንስሐ ማደስ አይቻልም፣ ንስሐ አይገቡም። እንደዚህ እንዲህ አይነት አምኛለሁ ካሉ በኋላ የካዱ ሰዎች ጥቅሱ የሚለው ምንድ ነው? ለንስሐ ማደስ አይቻልም ተብሏል። በቃ እኛ ሁኔታን አይደለም ምናምነው ቃሉን እናምናል። ንሳም የሚገባው ማን ነው ያልን እንደሆነ ሳይወድ ኃጢአት የሰራ ሳይወድ የሚጠላውን ያደረገ፣ ሮሜ ሰባት ምጠላውን ያን አደርጋል። እየጠላው ነው የሚያደርገው፣ ወዶ ሳይሆን ተሳስቶ፣ ደክሞ፣ ሰንፎ ወዘተ ኃጢአት ይሠራል። ይቆጠራል፣ ያ ኃጢአት ይቆጠራል። መቆጠር ብቻ ሳይሆን የኃጢአት ደሞዝ ሞት ነው፣ ሲኦል ነው፣ የእሳት ባህር ነው። ያ የተሰራ ኃጢአት የእሳት ባህር ይገባዋል። ምንም ጥያቄ የለውም። እሱ አይደለም ክርክሩ። ግን ኢየሱስ ሞቶለታል። ፖይንቱ ያን ወስትና ያለው እዛ ጋር ነው። እንዳንድ እንዳንዳማኝ በቃ ከተወለዳችሁ እስከምትሞቱ ጠቅላላ ማንነታችሁ በሶስቱ የጨለማ ሰዓታት ላይ ተፈርዶበታል። ይሄ ነው መታሰብ ያለበት። ስለዚህ እግዚአብሔር በኃጢአት ላይ በፊት በሰራንም አሁን በምንሰራውም ተሳስተንም አውቀንም ምንም ምንም ምንም ኃጢአት የሚባል ነገር በጠቅላላ ተሰብስቦ ተፈርዶበታል። የባህሪም የተግባርም የንግግርም እግዚአብሔር ረክቷል። እኛ በክርስቶስ ተሸሽገናል። ስለዚህ ፍርድ ስለተፈጸመ የሰጠንን የዘላለም ሕይወት እግዚአብሔር ይነጥቀን ዘንድ አይጸጸትም። ለዘላለም አይጠፉም። ሁለቱንም ነው የምናምነው እኛ። ክብር ለጌታ ይሆን። የዘላለም ሕይወት ትሰጣቸዋለሁ የሚለው እናምናለን አደል፣ ለዘላለም አይጠፉም የሚለውንም እናምናለን። የተናገረው ኢየሱስ ነው። ሰጪ እኮ ነው የሚናገረው አሁን በእግዚአብሔር ቀኝ አድርጎ ያለው እዛ ቦታ ሆኖ የሚሰራው ምንድን ነው ነግሮናል እኮ ዮሐንስ 17 ላይ ምን እንደሚሰራ ቁጥር ሁለት ላይ ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጥኸው ለሰጥኸው ሁሉ የዘላለምን ህይወት ይሰጣቸው ዘንድ ልጅህን አክብረው ይለ ልጅህን አክብረው እዛ ወደ በክብር ያለበት ምክንያት እግዚአብሔር ለኢየሱስ ለሚሰጣቸው ሰዎች የዘላለም ህይወት እንዲሰጥ ነው። የመጀመሪያው ስራ ይሄ ነው። መማለድ ከዚህ በኋላ የሚመጣ ጉዳይ ነው። ወንጌል ይሰበካል። ከአሕዛቡ ዓለም ወደ መንጋው ሰዎች ይቀላቀላሉ። አንድ መንጋ ይሆናሉ። ልክ ሲመጡ የዘላለም ህይወት ይሰጣቸዋል። ይሄ የመጀመሪያው ስራ። ከዛ መሰነካከል ምናምን ሲፈጠር ነው የመጠገን የማከም የመማለድ ወዘተ ወዘተ ስራ የሚሰራው ኢየሱስ። የመጀመሪያው ስራ ግን በዘላለም ህይወት ነው የሚቀበለን። ኢሪቨርሰብል ነው፣ አይቀለበስም። ለዘላለም ድነናል እና ከዛ በኋላ ደስ የሚለው ምንድን ነው? ከእጄ ማንም አይነጥቃቸውም። ሮሜ ስምንትን አንብቡ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው አለና፣ ኢየሱስ ላይ ሲያሳርፈው ስሙ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው አለና፣ ከክርስቶስ ፍቅር ማን ይለየናል? ከዛ ይዘረዝረዋል መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀን ሁሉ እንገድላለን እንደምታረዱ በጎ የተቆጠርን ተብሎ ነጻፈ ነው። በዚህ ሁሉ በወደደን በርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክት ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ማንም አይነጥቃቸውም ማለት ከእጄ ያለውም፣ የሚመጣው፣ ኃይላትም፣ መላእክትም፣ ምንም ምንም፣ ሞትም ምንም፣ እዚህ ላይ የተጠቀሱ ነገሮች በሙሉ የፈለገ አቅማቸውን አስተባብረው ቢመጡ ከኢየሱስ እጅ መፈልቀቅ አይችሉ? አስተማማኝ እጅ ላይ ነው ያለ ነው። እግዚአብሔር ይመስገን በጣም ደስ የሚለው ቀጥሎ ምን አለ? ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል አለ። ኦኬ ይልና ይሄ ከሚበልጠው አብ ከአባቴ እጅ ሊነጥቃቸው ማንም አይችልም። እንደ መጀመሪያ ከእጄ ማንም አይነጥቃቸውም፣ ከዛ ከሁሉ የሚበልጠው አባቴም ለካ ይዟቸዋል፣ ከእሱም እጅ ማንም አይነጥቃቸውም አለና ው ሲጠቀልለው እኔና አብ አንድ ነን። እግዚአብሔር የተመሰገነ ይሁን የሚገርም ነው። ለአይሁድ የትኛው የሚቀላቸው ይመስላችኋል? አብና እኔ አንድ ነን ቢል ኖሮ ብላችሁ አስቡ እስኪ እንደዚህ አስባችሁ ታውቃላችሁ? የተናገረው ምን ብሎ ነው? እኔና አብ ከማን ነው የተነሳው? ከራሱ ነው፣ ሰው ከሆነው እኔና አብ አንድነን ከእኔ እጅ ማንም አይነጥቃቸውም፣ ከአባቴ እጅ ማንም አይነጥቃቸውም። እኔና አብ አንድ ነን። የተያዛችሁት በእኔና በአብ እጅ ነው። የእኔና የአብ እጅ እኩል ነው። ማንም ፈልቅቆ ሊያወጣው አይችልም። አንድነን አለ። ይሄ በቃ ከቁጥጥር ውጭ ነው የሆኑት። ወዲያው ምንድን ነው ያደረጉት? አይሁድ ሊወግሩ ድንጋይ አነሱ። በቃ አይሁድ መጨረሻ ተር ቦይሊንግ ፖይንት ላይ ከደረሱ ምንድነው የሚያደረጉት? ወዲያው ድንጋይ ወደ ድንጋይ ነው የሚዞሩት። አሁን ክርክር ምን ታቆየናለህ ምናምን እንደዚህ ጥያቄና መልስ የለም። ምክንያቱም የሚያውቁት አንድ ገሊላዊ ጥያቄ የጠየቁት ያሉት አንድ እዛ መቅደስ ያገኙት ሰው ሄዶ ሄዶ እኔና አባንድነን ሲላቸው ገባቸው። ነገር እኮ ገብቷቸው ወረድ ብለው ይገልጹታል። ራስህን አምላክ አደረግ ካሉት አድርጓል ነው በእርግጥ የእነሱ አገላለጽ ልክ አይደለም። ሰው ስትሆን አምላክ አሉት፣ እንመጣበታለን። ሰው ሲሆን አምላክ ሳይሆን የሆነው አምላክ ሆኖ ሳለ ሰው ሆነ። ነገሩ ነገሩም ነገሩን ቢገለብጡትም መለኮታዊ ክብሩን እንደነገራቸው ግን አውቀዋል።